ወደላወወወደላይ ያለ ሀገሬ ልጅ ይህ እንግዲህ የምታዩት ቪዲዮ ጃምፒንግ ወደላይ እየዘለን ነው ያሉት የጥንቸል ዝላይ ይባላል። እስኪ ለማንኛውም ነገሩ ምንድን ነው የሚሆን አብረን ሳንት ወንድሞቻችንና እህቶቻችን ኢየሱስን ሳታውቁ እንዳትሞቱ እንደ ጳውሎስ ያለ ሃይማኖተኛ የለም። ይህ ሁሉ ኦርቶዶክሳዊ ምንድነው? ለትሉት ትችላላችሁ። እነዚህ ተጋቢዎች ሙሽሮች ናቸው። በአንድ ቀን 44 ጥንዶች በስርዓተ ቤተክርስቲያን ጋብቻቸውን በተክሊልና ኦርቶዶክስ እምነት ተከታዮች አብዛኞቻችሁ ተደንቃችኋል። አብዛኞቻችሁ ኦርቶዶክስ እምነት ተከታዮች የሚያስተምሩት መንገድ ትህትና፣ ውርደት ቁጥር ሁለት። ይህን ቪዲዮ አይተን እንመለስ። ከዛ በፊት ግን ቪዲዮዎች በሙሉ ይታ እያገኙ አይደለም እና በተቻላችሁ አቅም አምስት አምስት ጊዜ አስር አስር ጊዜ ኮፒ ሊንክ ሰላም ሰላም፣ ጥና ይስጥልኝ። ውድ እና የተከበራችሁ የንቁሃን ሚዲያ ቤተሰቦች እንደምን አላችሁ? እንደምንስቆያችሁ እኔ አለሁ እግዚአብሔር ይመስገን። በያላችሁ በሰላመ ክርስቶስ ይብዛላችሁ። ትወዳችሁ፣ ውድ ቤተሰቦቻችን፣ የዛሬው ቪዲዮ እጅግ አስተማሪ ቪዲዮዎች ናቸው ብዬ አስባለሁ። እስከ ቪዲዮችን ፍጻሜ ድረስ ከቆያችሁ አብረን የምንማርባቸው ይሆናል። የመጀመሪያው 44 ጥንዶች በህገ ቤተክርስቲያን ስነስርዓት የጋብቻ ትምህርት ወስደው ሊፈጽሙ ነው እየተባለ ነው። በአንድ ቤተ ክርስቲያን ውስጥ ማለት ነው። ይህን አዲስ ነገር የሚያደርገው አራት ጥንዶች በአንድ ቤተ ክርስቲያን የቤተ ክርስቲያንን ስነ ስርዓት ተምረው ሊፈጽሙ ነው እየተባለ ነው። በእውነት በዚህ የጋብቻ ስነ ስርዓት ውስጥ ያላችሁ ኦርቶዶክሳውያን ምንኛ ታድላቸዋል ብዬ አስባለሁኝ። ሌላኛው ደግሞ ከዚህ ቀደም በኦርቶዶክስ ቤተክርስቲያን ላይ ብዙ የዛቻ ቪዲዮዎችን ብዙ የማጥላላት ቪዲዮዎችን ስትሰራ የነበረች ልጅ በልደተ ቃል ቤት ተገኝታ እጅ ከፈንጅ ተይዛለች። ለተጠየቀችውም ጥያቄ ምን አይነት መልስ እየሰጠች እንዳለች አብረን የምንሰማት ይሆናል። በተጨማሪ የዘመናችን ጉድ የዘመናችን መናፍቀን በአዲስ መልክ መጥተዋል። አሳያቸዋለሁ። እኔ ግን ሳያቸው ወታደራዊ ስልጠና እያደረጉ መስሎኝ ነበር ለካ እያመለኩ ነው አሉ። እኔ አዲስ ስለሆነብኝ ነው እንደዚህ ያለ ስነ ስርዓት የአምልኮ ስነ ስርዓት መሆኑን አላወቅኩም ነበርና እጅግ ስለተገረምኩበት እናንተም የራሳችሁን ሀሳብ ትሰጡበታላችሁ። ከዚህ ቪዲዮም የሚማሩ ይማሩበታል ብዬ ስላሰብኩኝ ላስደምጣችሁ ርጃ ያለኝ አይተኑን መለስ ቪዲዮን ላይክ በማድረግ ጀምሩ፣ ተከታተሉ።

ህዝቤ እውቀት ከማጣቱ የተነሳ ጠፋ ይለሃል። ይህ ነው እንግዲህ እኔ እንዳየው ቪዲዮ ትክክለኛ የሆነ ክላስ ላይ ተሰልፈው ምናምን የትምህርት ቤት ግቢ ኳስ ሜዳ አካባቢ ላይ ትሬኒንግ እያደረጉ ምናምን ስፖርት እየሰሩ ምናምን መስሎ ነበረ። ለካ የአምልኮ ስነ ስርዓት ነው እየተባለ ነው። የአምልኮ ስነ ስርዓት ነው። ታዲያ እጅግ በጣም አዘን የመራን ቀን ዛሬ ነው። በዚህ በጨለማ ህብረት ውስጥ ያላችሁ ቶሎ ብላችሁ አይናችሁ እያየ ገደል ከመግባታችሁ በፊት ራሳችሁ ያላችሁበትን ቦታ ልትመረምሩ ይገባል። እንደዚህ አይነት እንቅስቃሴ ለስፖርት ይጠቅማል፣ በእጅግ በጣም አሪፍ የሆነ እንቅስቃሴ ነው። ጠዋት ጠዋት እየተነሳችሁ ትሬኒንግ እንድታደርጉት እመክራችኋለሁ። ነገር ግን ለዚህ ያለ የአምልኮ ስነ ስርዓት ለመጀመሪያ ጊዜ ሳይ ነው። የራሳችሁ ሀሳብ ኮሜንት ላይ አስቀምጡልኝ። ወደብራችሁ ፕሮቴስታንት ወንድሞቻችንና እህቶቻችን ኢየሱስን ሳታውቁ እንዳትሞቱ አይደለም። እንደ ጳውሎስ ያለ ሃይማኖተኛ የለም። ጳውሎስን ያላዳነ ሃይማኖት አንተን ሊያድን አይችልም። ጳውሎስን ከላዳና ቆሮሱን ጠቅላ ሃይማኖት ጠቅላለ ጠቅላለ ተከስከሰበሰብ ሊያድን አይችል። ከዛ ጸጋ ግን ማንንም ሊያድን ይችል። ማንንም ለመሰል ያንን አመፀኛ ደም አፍሳሽ ያንን አመፀ ታዳቢ ያንን ከአጢአተኛ ዋና የሆነው በደማስቆ መንገድ ላይ አግኝቶ በፍቅር የማረከ የእግዚአብሔር ጸጋ ይባላ። በመናፍቃን አዳራሽ የቅዱሳን ስም ተነስቶ ካልተሰደበ ወይንም ደግሞ ቅዱሳን ዝቅዝቅ ካልተደረጉ ማጨብጨብ ወይም የእግዚአብሔር ሰው እየተባባሉ እርስ በርስ መሞጋገስ አይኖርምና እንደተለመደው የቅዱሳንን ስም አንስቶ ያልዳኑ ለማስመሰል መሞከሩን ተመልክተናል ማለት ነው። ለማንኛውም ጳውሎስ ስለ ሃይማኖት ምን ብሏን የሚለውን ቀጥዬ ያሳያቸዋሉ። አስቀድሞ ግን ሃይማኖት የእግዚአብሔር መገለጥ ነው። እግዚአብሔር በብዙ መንገድ ለአባቶቻችን ተናግሯል። በኋላም ደግሞ በልጁ ተገልጦልናል። ይሄንን መገለጥ ተቀብለን የምንሰጠው ግብረ መልስ ለምሳሌ አምልኮትን ጨምሮ ሃይማኖት ይባላል። የኢትዮጵያ መጽሐፍ ቅዱስ ማህበር መዝገበ ቃል ምን ብሎ ይገልጸዋል? ሃይማኖት የሚለውን እምነት ይልና ሃይማኖታዊ ስርዓቶችን ያጠቃልላል ይላል። ይህንን ነው አያድንም እያለ የሚናገረው ማለት ነው። ከዛ ምን አለ? መጨረሻ ላይ ጸጋው ነው የሚያድነው አለ። በጸጋው የዳነ ጳውሎስ ስለ ሃይማኖት ምን ብሏል? ቅዱስ ተክለ ሃይማኖትና ቅዱስ መርቆሬዎስ አልዳኑም ብለን እናምናለን? አናምንም ልክ እንደ ጳውሎስ ያመኑ ክርስቲያኖች ናቸው። ስለዚህ ድነዋል ማለት ነው። ያልዳን አንተ እነሱን የመተቸት ሞራል ሊኖር አይችልም። ለማንኛውም ግን በጸጋው ስለመዳን የነገረን ጳውሎስ ስለ ሃይማኖት ስምን ብሎናል? የመጀመሪያው በቆላሲስ መልእክቱ ምዕራፍ ሁለት ቁጥር ሰባት ላይ እንደዚህ ያለ ስር ሰዳችሁ በእርሱ ታነጹ፣ እንደ ተማራችሁም በሃይማኖት ጽኑ። በምን ጽኑ? በሃይማኖት። አንተ አያድንም ብለሃል፣ እርሱ ግን ምን ጸናበት ነው ብሏል። ስለዚህ በሃይማኖት ጽኑ፣ ምስጋና ይበዛላችኋል አለ ቀጠለና በመጀመሪያ የቆሮንቶስ መልእክቱ ምዕራፍ 16 ቁጥር 13 ላይ እንደዚህ ያለ፣ ንቁ በሃይማኖት ቁሙ፣ ጎልምሱም ጠንክሩ፣ በእናንተ ዘንድ ሁሉ በፍቅር ይሁን አለ። ስለዚህ ንቁ፣ በሃይማኖት ቁሙ። በሃይማኖት መቆም ያስፈልጋል ማለት ነው። እንደዚሁም ደግሞ በሁለተኛው ጢሞቴዎስ መልእክቱ ምዕራፍ 4 ቁጥር 7 ላይ እንደያል መልካሙን ገድል ተጋድዬአለሁ፣ ሩጫዬን ጨርሻለሁ፣ ሃይማኖቴን ጠብቄአለሁ። ስለዚህ ሃይማኖት የሚጠበቅ ነው። እነዚህ ሰዎች ስለ ሃይማኖት ምንም አይነት ዕውቀት የላቸውም። በየአዳራሹ የወጡ ግን ሃይማኖት አያድንም፣ ሃይማኖት አያድንም የሚል እየያቸውን ያሰሙናል ማለት ነው። በመጨረሻም ይሁዳ በመልእክቱ ላይ እንዲህ ይላል፣ ስለ መዳናችን ጻፈልን። ስለምን? ስለመዳን መዳን። ስለ መዳን ሲጽፍ እንዲህ ያለ፣ ወዳጆች ሆይ ስለምንካፈለው ስለ መዳናችን ልጽፍላችሁ እጅግ ተግቼ ሳለው ለቅዱሳን አንድ ጊዜ ፈጽሞ ስለተሰጠ ሃይማኖት እንድትጋደሉ እየመከርኳችሁ እጽፍላችሁ ዘንድ ግድ ሆኖናል። ስለዚህ ግድ የሆነበት እርሱ ምንድን ነው? ስለ መዳናችን ሲጽፍ ስለ ሃይማኖት መናገር። ይሄ ሃይማኖት ደግሞ ለቅዱሳን አንድ ጊዜ የተሰጠ ነው፣ የምንጠብቀው ነው። ይሄን ሃይማኖት እወቁት። ፕሮቴስታንት ወንድሞቻችንና እህቶቻችን ኢየሱስን ሳታቁ እንዳትሞቱ፣ ኢየሱስን ሳታቁ እንዳትሞቱ። ወንድማችን ቃልዩት ያሰማልን። አንድ መረጃ አልጨምርላችሁ። ጤና ይስጥልኝ እንደምን አላችሁ? ሰላማችሁ ይብዛ ይበል። ዮናታን አክሊሉ አምስት ዓመት በሰማዕቱ ቅዱስ ጊዮርጊስ ላይ የተናገረው ነገር እያየሁት ነበር በጣም ስለገረመኝ። ፕሮቴስታንቲዝም እንደዚህ ነው። በነገራችን ላይ አምስት ዓመት ያልኩት ደግሞ ዮናታን አክሊሉ የቤተ ክርስቲያን ራሷ ማዕዘኗ፣ ሁሉ ነገሯ የሆነውን ክርስቶስን ለመስበክ አደባባይ ላይ ቆሞ ስጋን አልነሳም ብሎ ለአምስት ዓመት ሙሉ አልጋውን እየሰበረ የተኛ አንድ ወጠጤ በቅዱሳኑ ላይ እንደዚህ ባይል አይገርመኝም ነበር። ሰማዕቱ ቅዱስ ጊዮርጊስ ቢገዘገዝ፣ ቢታረድ ላጃው ነው ለደንታው ነው ብሎ የሚናገር ፕሮቴስታንቲዝም ይባላል ይህ አይዲዮሎጂ እምነት ሃይማኖት አይደለም፣ በነገራችን ላይ አመለካከት ነው። በዚህ አመለካከት ውስጥ የምትጎርፉ ሰዎች ወይም በዮናታን አክሪው ላይ ተስማምታችሁ ያጨበጨባችሁ ሰዎች የምታደርጉትን ነገር ልንገራችሁ። አዳምና ሔዋንን ሸውዶ አጭበርብሮ የጣላቸው ከዚያ ብርሃን ያወጣን ዲያብሎስ፣ ከዚያች ሰዓት ጀምሮ የተደረገውን ውጊያ ከዲያብሎስ ጋር እሱን ነው ዲና የምታደርጉት። ከአዳም ጀምሮ እስከ ዘካርያስ ድረስ የፈሰሰውን የነቢያቱን ደም ያን ሁሉ መከራ የነ ኢሳይያስን በመጋዝ መመገዝ ያን ሁሉ ነገር ነው ፕሮቴስታንቲዝም አልቀበለውም የሚለው ወይም ደግሞ ይህ ለራሳቸው ጉዳይ ነው የሚለው የምትናገሩትን ቃለ እግዚአብሔር ዛሬ ላይ ደርሶ እናንተ ለመናገር የተከፈለ ዋጋ ነው። ያለ ቢቻለን ቢቻለን እኔ እናንተ እንደዛ እንከፍል ነበር ዋጋ ግን ደግሞ የእነሱንም ራሱ እንደዚህ ድናይ ማድረግ በቅዱሳኑ ላይ አፉን እንዲከፍት የተሰጠው በራዕየ ዮሐንስ ላይ የተጠቀሰው ያ የዘንዱ አፍ በእናንተ አንደበት ሲናገር እንደመስማት የሚያሳዝን ነገር የለም። በሐዋርያቱ ደግሞ እነ ቅዱስ ጳውሎስ እነ ቅዱስ ጴጥሮስ እነ ቅዱስ እስጢፋኖስ ተዘቅዝቀው በድንጋይ ተቀጥቅጠው በመጋዝ ተመግዘው የሞቱበትን ይህን ቅዱስ ወንጌል ለማስተማር ቆሞ ፕሮቴስታንቲዝም ሰዎችን እንደዚህ ዲሲቭ አድርጎ በቅዱሳኑ ላይ አፉን ሲከፍት በጣም የሚያሳዝን ቢያንስ እንኳን ማለት ነው በዓለም ውስጥ የሚመላለስ ሰው ራሱ ጉዳት ቢደርስበት ሰዋዊነትን ተሰምቶት አንድ ሰው ለዛ ሰው ሊያዝንለት ይገባል እንኳን ለስ እንኳን ለክርስቶስ የተከፈልን ዋጋ ኢየሱስ ፕሮቴስታንት ውስጥ ያለው ኢየሱስ ምንድን ነው የሚያስደስተው አሁን ይህ ቅዱሳኑ እንደዚህ አራግሶ እንደዚህ ተሳድቦ የትኛው ኢየሱስ ነው የሚደሰተው አስተውሎ ዮናታንን አልፈርድበትም የሚይዘው የሚጨብጠው ያጣ ነው ነገረ ክርስቶስን እንኳ ሲያስተምር ለአምስት ዓመት ሙሉ ከኔ ይማጅን እሱን ሲከተሉ የነበሩ ሰዎች የት ነበሩ? ለአምስት ዓመት በዛ አይዲያ ውስጥ ተስማምተው የነበሩ ሰዎች ሲሞቱ መግቢያቸው የት ይሆን? ይህ ሁሉ ነገር አእምሮ ውስጥ የሚመላለስ ሰውዬ ዋጋ የከፈሉትን ቅዱሳኑን ባይናገራቸው አይገርመኝም። ግን እናንተ ፕሮቴስታንቶች አስተውሉ። እናንተ ኦርቶዶክሳውያን ደግሞ የሰማቱ ቅዱስ ጊዮርጊስ፣ የኢትዮጵያው ኮከብ፣ የአድዋው ባለድል በረከቱ ይደርባችሁ። አሳዳጊ የሰማቱ ቅዱስ ጊዮርጊስ? የያዕቆብ መልእክትን መጽሐፍ ቅዱሳችን ላይ ያለው ማለት ነው፣ የገለባ መልእክት ብሎ የጠራው ማን ይመስላችኋል? እስኪ ኮሜንት ላይ ያሳውቁ። መልሱ ማን መሰላችሁ? ማርቲን ሉተር። ወይ ደግሞ የፕሮቴስታንቲዝም እምነት ጀማሪ የሆነው ማርቲን ሉተር የያዕቆብ መልእክትን የገለባ መልእክት ብሎ ሲጠራ እንመለከታለን። ማስረጃ፣ ኦፍ ኮርስ ማስረጃ አለ። እንግዲህ ስክሪኑ ላይ እንደምትመለከቱት ሉተርስ ወርክስ ቮሊዩም 35 ላይ፣ ሉተርስ ወርክ ቮሊዩም 35 ላይ ወርድ ኤንድ ሳክራመንት አንደኛው መጽሐፍ ላይ ሄዳችሁ ስትመለከቱ ገጽ 362 ላይ ስክሪኑን አብራችሁ ተመልከቱ። እንዲህ ብሎ ይናገራል ሴንት ጄምስስ ኤፕስትል ኢዝ ሪሊ አን ኤፕስትል ኦፍ ስትሮ፣ የገለባ መልእክት ነው ከሌሎቹ ጋር ሲነጻጸር ካለ በኋላ የወንጌል ባህሪ በፍጹም የለው የሚለውና የገለባ መልእክት ነው ብሎ የያዕቆብ መልእክትን ይጠራዋል። የእግዚአብሔር ቃል የሆነው የያዕቆብ መልእክትን የገለባ መልእክት ብሎ ይጠራዋል። ይሄ ሰው የምር መገለጡ ከእግዚአብሔር ነው። ታሀድሶ ኬት ቤተ እምነት ነች? ናርኮስ ንገሪኝ እስኪ፣ የአንቺ ቤተ እምነት ሁሉ ግራ ይገባል። የኢትዮጵያው ታሀድሶ ነች? የውጩ ታሀድሶ ነሽ? ጴንጤ ነሽ? ካልቬኒስት ነሽ? ሉትራን ነሽ? የትኛው ነች? አንቺ ታድሶ ጋር ልሳን ትቀቢያለሽ፣ ግን ማጠቃቀም አንቺ ቀበለም ያለ እስኪ በማስረጃ አሰገድ፣ ልሳን አልቀበልም ያለ አሁን ፔንቲዎች የሚናገሩትን ልሳን፣ አሰገድ ይቀበላል አሁን ላይ የሚናገሩትን አንድ አዳምጪ። ጴንጤዎች አሁን ላይ በየአዳራሻቸው የሚናገሩትን ልሳን ለሄዱ ሼር አድርጉላት ጋይዝ አሁን ላይ ጴንጤዎች በየአዳራሻቸው ምላስን ከምላስ ጋር እያገጣጠሙ የሚያወጡትን ልሳን ይቀበላል አሰግድ እ ቸው እሱን የጴንጤ ቆስጤ ልሳን አትቀበይም ማለት እሺ፣ ድነት ይታጣል ብለች ታምኛለች አንቺ። ድህነት ይታጣል ታምኛለች አንቺ። ድህነት የሚያጠው እኮ ሰው ወደኛ አለው ብሎ ኃጢአት ይሰራል ነው። ይታጣል ብለች ታምኛለች ወይ ነው? አንቺ አይታጣም ብሎ የሚያምን ወንጌላዊ አማኝ ነኝ የሚል እንዳለ ታውቂያለች? ድነት አይታዝ አሁን ሁለታችሁ የያዛችሁት የኦርቶዶክስ መጽሐፍ ቅዱስ አይደለም። የኦርቶዶክስን አይደለም የያዛችሁት ስልሳ ስድስቱ ከሁለታችሁ ማን ነው ትክክለኛ መረዳት ያለ ይታጣል ያለው ነው ወይንስ አይታጣም ያለው እኔ ሰውየውን ለምን ይታጣል አትልም ማለት ትክክለኛ መረዳት ትክክለኛ መረዳት ያለው እኮ ስለ ራሴ ሳውራ ግን መጽሐፍ ቅዱስ አንቺ የእግዚአብሔር ቃል ይዘሽ ነገ ቃሉ ትክክል ይሁን አይሆን የሚለውን መለየት አትችም እኮ። ድህነት ይታጣል ብዬ ነው ማ። አሁን የራሴን መረዳት ስናገር ድህነት ይታጣል ብለሽ ያገኘሽው ከምኑ ነው? ከመጽሐፍ ቅዱሱ የሰው ልጅ ንስሐ መግባት አለበት፣ ክርስቶስን ተቀብል። መጽሐፍ ቅዱስ ስታነቢ ድህነት ይታጣል ብሎ ነገረሽ አይደለም? ሳይሆን የሰው ልጅ ሰው እንደሚገባ መኖር አለበት፣ እንደ ክርስቲያን መኖር አለበት። ካልሆነ ግን ድህነቱን ግን ያጣል ብሎ ነገረች መጽሐፍ አይደለም? ባይዘወይ በጣም እኔ ከዚህ ከምን አንፃር ምሳለ ሰዎች በኃጢአት ምክንያት ነው አይደለ? ከእግዚአብሔር ጋር ይጥቃሉት አን ገብቶኛል። አይሁ ጠቅሽ አንድ ቤ ተረጋጊ። አሁን አንቺ ስታነቢው ድህነት ሰው በኃጢአት ከወደቀ እና በንስ ካልተመለሰ ድህነት እንደሚታጣ ተረዳሽ አይደለም? ምንም ኃጢአት ቢሰራም ባይሰራም ድህነት ግን አይታጣም ብለው ደግሞ የሚያምኑ አንቺ የያሹን 66 መጽሐፍ ቅዱስ ደግሞ የሚይዙ ደግሞ አሉ። ከሁለታችሁ ትክክለኛ የእግዚአብሔር ቃል መገለጥ ያለው ማጋ ነው እኔ መጽሐፍ ቅዱስ። ስለዚህ እነዛ ሰዎች ትክክለኛ የእግዚአብሔር ድነት አይታጣም ብለው የሚናገሩ ሰዎች እንደ እግዚአብሔር ቃል መሰረት ትክክለኛ የእግዚአብሔር ቃል መረዳት አላቸው። መረዳታቸውንማ ነገሩች እኔ ለምሳሌ ድነት አይታጣም ብዬ አመንኩ። በቃ አይታጣም አለ የእኔ መረዳት ልክ ነው። አይታጣም ካልክ ከእግዚአብሔር ቃል ንጻ ነው። እንደፈለክ መኖር አትችልም። በኩል ልክ ነው ወይንስ አይደለውም? ተሳስቻለሁ? ልክ ልክ ነኝ። እንደ ራሴ መጽሐፍ ቅዱስ ብብ እንደተረዳት ከሆነ በፍጹም ትክክል አይደለም። ይህ ነው የምላቸው ፕሮቴስታንቲዝም ማለት የኔ ሀሳብ ማለት ነው፣ የግሌ መረዳት እንጂ ማን ልክ ይሁን ልክ አይሁን። አሁን አርዶስ አንቺ ትክክለኛ እግዚአብሔር ካል መረዳት ይኑርሽ አይኑርሽ አታውቂው። ምክንያቱም ሌላው ሰው ደግሞ ከአንቺ ተቃራኒ ሀሳብ አለ፣ የአንቺኑ መጽሐፍ ቅዱስ ይዞ እሱን ስህተት አድርገሽ ራስሽ ልክ አድርገሽ መቆም አትችልም። ለምን ብንጠይቀው የነበረ የት ነው ህብረት የማደርግበት ቦታ፣ ደግሞ እንደዚህ አይነት አቋም ነው። ከዚህ አንጻር ነው የመለስኩልህ። ስለዚህ ሌላ ለምሳሌ አሁን አዲስ ኪዳን ካህናት የሚባል ቸርች ደግሞ ራሱ እንችሏል ወይም ደግሞ ባፕቲስት ቸርች ተብሎ ደግሞ እነዚህ ካልቪኒስቶች የሚሰበሰቡበት ልሳን የማይነገርበት ድነት አይታጣም ብለው ደግሞ የተቀመጡ አካላቶች አሉ። እናንተ ሁለታችሁም እዛና እዚህ ያላችሁት አዳራሾች እምነታችሁ የተለያየ ነው፣ የያዛችሁት መጽሐፍ ቅዱስ ግን ተመሳሳይ ነው። ለምን ተፈጠረ? እንደዚህ አይነት መለየት ነገራችንምስለቤአየሽ መናገር ማት እኮ ትክክለኛ እግዚአብሔር ቃል መረዳት ነው። ትክክለኛውን ቃል መረዳት ካለሽ ይሄ ልክ አይደለም። እኔ ለምሳሌ ሙስሊም መጥቶ ክርስቶስ ፍጡር ነው ቢላይ ትክክለኛ መረዳት ስላለ ያዘ መጽሐፍ ቅዱሱን አንብቦ መጥቶ ሙስሊም ክርስቶስ ፍጡር ነው ከመጽሐፍ ቅዱስ ላይ ቢላይ ትክክለኛ መረዳት ስለሌለው ቁጭ አድርጌ ነግረዋል። ልክ ሌላኛውም ለምሳሌ ፕሮቴስታንት መቶ ክርስቶስ ለዓለም ብቻ ነው ክርስቶስ ለተመረጡት ብቻ ነው የሞተው ቢላይ ትክክለኛ የእግዚአብሔር ቃል መረዳት ስለሌለው እነግረዋለሁ። ልክ አንቺ እንደዛ ትክክለኛ የእግዚአብሔር ቃል መረዳት ካለሽ ትክክለኛ የእግዚአብሔር ቃል መረዳት የሌላቸውን ሰዎች እንዴት አድርገሽ ነው መዳኘት ምትች ወይም ደግሞ መለየት ምትችአሁን በዚህ ጉዳይ ላይ እናገራለሁ ማለት እናገራለሁ፣ ስለ ወንድሞ ማንኛውም ሰው እንደዚህ አይነት ጥያቄ ሲያነሳ ማለት ነው። ደህንነት ይታጣል አይታጣም የሚል ሀሳብ ከዛም አልፎ ደግሞ አሁን ያልከውን ሀሳብ ሰው ካለሳ እኔ ማላምንበትን ነገር ተስማምቼ የራሱ ጉዳይ ነው ማለት አልችልም። እንደ እግዚአብሔር ቃል እናወራለን። መጽሐፍ ቅዱስን ማን የሰጠች ናርገ ስላንች ትጠይቅኛለች። ግን ብዙ ጊዜ በጣም ኦርቶዶክሳዊነትን የሚያጠለሽ ስራ ስለምትሰሪ ዛሬ በአደባባይ አንድ ጥያቄ ልጠይቅሽ፣ ማን የሰጠች መጽሐፍ ቅዱስን ከየት አመጣሽ?

እንቀጣለሁ አንቺ መጽሐፍ ቅዱሱ ኬት እንደመጣ ማን እንደሰጠሽ ካወቅሽ፣ እኔ እቀጣለሁ። ማን መጽሐፍ ቅዱስ ልጅ አሁን ቀን ሙሉ ስትሰድብ ስትሰድብ ስትሰድብ የምትውል ሰውናል። ቀኑን እምነቷን ሙሉ ግን መጽሐፍ ሁሉ ነጠላ ብላ ተንትን ምትል አይደል ቻሉ ግን መልሷ ሊሆን የሚችለው ወንድማችን ልደ ተቃል እግዚአብሔር አክብር ማለት ወርዳለኝ በቲክታክ ፕላትፎርም ላይ ይቺ ልጅ ኦርቶዶክስን ሁል ጊዜ ስተች የነበረች ልጅ ናት። ልደ ተቃል የምንጠቀሰው ማለት ነው። ነገር ግን መጽሐፍ ቅዱስ እንኳን ከየት እንደመጣ የማታ ልጅ በዚህ ልክ ዝቅ ያለች ምንም ከእውቀት ነፃ የሆነች ልጅ መሆኗን ዛሬ አረጋግጠና ማ እንደዚህ ያሉ ሰዎች አፋቸውን ቢከፍቱ ምንም ሊደቀን አይገባም። ውርደት ቁጥር ሁለት ይሄን ቪዲዮ አይተን እንመለስ። ከዛ በፊት ግን ቪዲዮዎቹ በሙሉ እይታ ያገኙ አይደለም እና በተቻላችሁ አቅም አምስት አምስት ጊዜ አስር አስር ጊዜ ኮፒ ሊንክ ያርጋችሁ ነው ተጀምሩ እጠይቃለሁ። ይሄን ቪዲዮ አይተን እንመለስና ሰብስጣለን። ለክልሳችን አርግልን። መላሱም ሁሉ ለእግዚአብሔር አብ ክብር ኢየሱስ ክርስቶስም ጌታ እንደሆነ ይመሰክር ዘንድ ነው የሚለው መጽሐፍ ቅዱስ ጋር የቱ ጋር ነው የ አሽኝ አሁን እንደዚህ ብዬ አላሳውሰው እንዳለ ግን እርግጥ አውቃለሁ። ይሄ የተለመደ ጥቅስ ነው አይደል? ምላስም ሁሉ ለእግዚአብሔር ኢየሱስም ጌታ እንደሆነ በቃ ምን በቃ ኦኬ ኦኬ፣ በቃ ኦናሎ ስለስሙ ብነቅ ጴንጤኮ አደባባይ ወጥቶ የሚጮኸው ለቢዝነስ እንጂ ቃሉን አውቆ ክርስቶስን ለመስበክ አይደለም የሚሉ አባባል ትክክል ነው። ምክንያቱም የራሷ ቤተ እምነቶች ያሳተሙትን ብሮሸር እራሷ እንኳን ሳታነበው ሰው እንዲያነበው መጋበዝ ምን ማለት እንደሆነ፣ ይሄ ለፕሮቴስታንቶች ብቻ ሳይሆን ለኦርቶዶክሳውያንም ይሰራል ብዙ ጊዜ በደንብ አድርገህ መጽሐፍ ቅዱስ ማወቅ እንዳለብን ትልቅ መልእክት ያስተላልፋል ብዬ አስባለሁ። እና መናፍቃኑ ጋር ግን ምን ያክል የተሳሳተ ነገር እንዳለ አንዱ ማሳያ ነው ብዬ አምናለሁ። ለተቃል ግን በየመንገዱ እንደ በከንቱ ኢየሱስ ኢየሱስ እያሉ ቃሉን ሳያውቁ የሚደነፉትን ባዩ ቁጥር እንደዚህ እንዲፈረጠጡ እያደረግ ስለሆነ ወደፊትም ይህን ነገር ስለምታደርግ የአገልግሎት ዘመንህን እግዚአብሔር ይባርክልህ። በርታልን እኛም ይሄ ነገር ለእኛ ማስተማሪ ስለሆነ ኦርቶዶክሳውያንም ስፔሻል ይሄን ነገር ልንገነዘቡ ይገባል። መናፍቃኑ ቤት ያላችሁ ግን በከንቱ የምታጨባጭቡ ሰዎችም ይሄ ለእናንተ ትልቅ ማሳያ ስለሆነ ከዚህ ትምህርት መውሰድ የምትችሉ ከሆነ ትምህርት ትወስዱ። በድጋሚ ግን ልተቃል ግን እግዚአብሔር የአገልግሎት ዘመንን ይባርክልን። ይህ ሁሉ ኦርቶዶክሳዊ ምንድን ነው ልትሉ ትችላላችሁም። እነዚህ ተጋቢዎች ሙሽሮች ናቸው። ትንሿ ቤተ ክርስቲያንን እንሆ ሊተገብሩ በገሃድ መጥተዋል። በየታትሉኝም በኢትዮጵያዊው ጃንደረባው ትውልድ 44 ሙሽሮች የቅድመ ጋብቻን ሥርዓተ ትምህርት ተምረው ከጨረሱ በኋላ የፊታችን ግንቦት 21 በቅድስት ቤተ ክርስቲያን በሚስጥረ ተክሊልና በሚስጥረ ቁርባን ጋብቻቸውን ይፈጽማሉ። እጅግ ደስ የሚያሰኘው ደግሞ በዋነኝነት ከላይ ሆኖ የኢትዮጵያ ጃንደረባው ትውልድ እነዚህን ጥንዶች የነገ ባለትዳሮችን ይዟቸው አስተምሮ ለዚያ አብቅቷል። የፊታችን ግንቦት እግዚአብሔር በፈቀደ ቀን እግዚአብሔር በወደደ ዕለት እግዚአብሔር ባሰበበት ሰዓት አንድነታቸውን በቤተ ክርስቲያን ያጣምራሉ፣ ያሳዩናልም። እጅግ ደስ ያሰኛል። እኔ በጣም የወደድኩ ስለሆነ ነው። በዚህ አጋጣሚ ኢትዮጵያ የኢትዮጵያውን ጃንደረባ ትውልድ ኢጃትን ኢጃት እናመሰግናለን እያላችሁ ጻፉ። የአላፋ ዝማሬ እንደ ስርዓተ ጋብቻዎች የተለያዩ ፕሮጀክቶች ተቀርጾ ትምህርቶች፣ ሕክምና እንኳን ሳይቀር የኢትዮጵያን ቤተ ክርስቲያን ከፍ ለማድረግ ድምራፍ የቀደሙን ነውና ልናመሰግናቸው ይገባል። ኢጃትን አመስግኑ። የተወዳቸው ሰዎች ይህን መረጃ ደግሞ ሼር፣ ኮፒ ሊንክ፣ ሪፖርት በማድረግ ቀሪ ለመጋባት ያሰባችሁ ምናልባትም የኢጃት ባለሙያዎችን ብታውሯቸው ለእናንተም ቀነ ቀጥሮ እንደሚይዙላችሁ ጥርጥር የለኝም። ለመጋባት ያሰብን ያሰባችሁ ሁላችሁም በቻላችሁ አቅም፣ በተለይ አዲስ አበባ የምትገኙ አውሯቸው፣ ቅረቧቸው ለማለት ወዳለው ሙሽሮችም፣ ስርዓተ ጋብቻችሁንም እግዚአብሔር አምላክ እስከ መጨረሻው ጠብቆ ያስፈጽማችሁ። ለማለት ወዳለውኝ ወንድማችሁ ልውል መብራቱ ነኝ። ያሮስ የእናንተ እኛም ነው። ኢጃትን አመስግኖልኝ። በአንድ ቀን አርባ አራት ጥንዶች በስርዓተ ቤተ ክርስቲያን ጋብቻቸውን በተክሊልና በቁርባን ይፈጽማሉ። ኢትዮጵያው ጃንደረባው ትውልድ ለሁለተኛ ጊዜ ያዘጋጀውን የቅድመ ጋብቻ ትምህርትን የወሰዱ አርባ አራት ጥንዶች ለፊታችን ግንቦት ሀያ አንድ በአዲስ አበባ የሚገኘው በደብረገነት ቅድስት ስላሴ ካቴድራል ቤተ ክርስቲያን እነኛ አርባ አራት ጥንዶች ጋብቻቸውን በስርዓተ ቤተ ክርስቲያን በተክሊልና በቁርባን ይፈጽማሉ።